ጃኒ ተፈታለች፣ ፍቅር የሆነው የድሬ ህዝብም አፉ ብሏታል። ጃኒ ተፈትታለች፣ እንኳን ደስ ያላችሁ። እውነት ነው የድሬ ሰዎች ፍቅራቸውን በተግባር አሳይተዋል። ሰላም ጤና ይስጥልኝ የተከበራችሁ ቤተሰቦቼ፣ እንዴናችሁ? እንዲከረማችሁ። ጃኒ መፈታቷን እንግዲህ ጆሴ ከጆሴ ላይ ነው የሰማሁት። እንባበንባ ሁና አይቻለው። በጣም በጣም በጣም ነው ደስ ያለኝ። እውነት ለመናገር በጣም ብዙዎቹ መቀጣት አለባት ብዙ ቲክታከሮች እንደዚህ እያደረጉ ነው ሲሉ ነበረ። እኔም ደግሞ በበኩሌ አይ ጃኒ እስከ ዛሬ ድረስ ማህበረሰብን ተሳድባ ሳይሆን የምናቃት ማህበረሰቦች ጋር እየሄደች ሰላምታ በመስጠት ፍቅሯን ስትገልጽ፣ ፍቅራቸውን ሲገልጹላት የነበረ ነው። ይህ ነገር የአፎለምታ ነው በእርግጥ ነው የአፎለምታ በቅቤ አይታሽም ብዬ ስከራከር ነበረ። እውነት ለመናገር የድሬ ሰዎች ፍቅር ናቸው። እኛ ድሬዎች ፍቅር ነን ሲሉ እየሰማው ነበረ። በተለይ ደግሞ ጃኒ ከታሰረች በኋላ አብዛኛው የድሬ ልጆች ወጥተው በጣም ብዙ እየተጨቃጨቁ ነበረ። እኛ ይሄንን ነገር ያደረግነው ፍቅራችንን ለመግለጽ፣ አንደኛ ነገር ደግሞ ለጃኒ ስለምናስብ ነው ሲሉ፣ እኔ ትንሽ የሆነ ነገር ቅራኔ ነበረኝ በማሰር ነው እንዲህ ፍቅራቸውን የሚገልጹት ብዬ ነበር፣ ባልናገረውም። ግን አንዳንድ ልጆች የድሬ ልጆች ራሳቸው ሲናገሩ እኛ ጃኒን ለክፋት ብለን አደለም ያሳሰር ናት ግን ከታሰረች በህግ ጥላ ከለላ ስር ከሆነች ምናልባት ስሜታዊ የሆነ የድሬ ልጆች ድንገት ቢያገኟትና አጋጉል ነገር እንዳያደርጉባት ለእሷ በማሰብ ነው ይህንን ያደረግነው። ከዛ ውጭ ደግሞ እንደዚህ ላይቭ ስትሪም የሚገቡ ልጆች የሚናገሩትን ነገር ተጠንቅቀው እንዲያወሩ ትምህርት ለመስጠት ነው እንጂ እኛ ድሬዎች ፍቅር ነን ብለው እየተናገሩ ነበርና ያየሁት ነገር ከድሬዎች ፍቅርን ነው እውነት ለመናገር ፍቅር ነው መለው የኢትዮጵያ ህዝብ ፍቅር ነው። የነሱ ደግሞ በጣም ይለያል። ቲክታከሮች እንግዲህ በብዛት ወደ ድሬ ተጉዘው ነበረ። ያደረጉላቸው እንክብካቤ ያደረጉላቸው ፍቅር በመጀመሪያ ቀጠሮዋ ሰኞለት የተባለችውን ነገር በጣም ብዙዎቹ እየተቀባበሉት ነበረ። በጣም ነው ደስ የሚለው። እንግዲህ ፍርድ ቤት ስትቀርብ የተናገረችው ነገር ጸዴ ናቸው ብላ እንዳሳቀቻቸው ያፎለምታ እንደሆነ ሁሉም እንደተረዷት። ከዛ ላይ ደግሞ እስካሁን ድረስ እስካለችባት እስከዚች ሰዓት እስከተፈታችባት ሰዓት ድረስ ምግብ ራሱ እራሳቸው እየተንከባከቡ የሚጎልብሽ ነገር ምንድን ነው እያሉ ሲጠይቋት የነበሩ ራሳቸው የድሬ ነዋሪዎች እንደነበሩ ጓደኞቻቸው ተናግረዋል። ጓደኞቻቸውም እንግዲህ በተለያዩ አጫጭር ቪዲዮዎች እንዲሁም ደግሞ ላይቭ እየገቡ የድሬን ሰው ፍቅር እየተናገሩ ነበረ። እንዴት እንደተቀበሏቸው እንዴት እንዳስተናገዷቸው ፍቅራቸውን እየገለጹ ነበር እና እውነት በተግባር ያየሁበት ዝም ብሎ በወሬ ብቻ ሳይሆን በተግባር ያየሁበት ነው። ጃኔ ትልቅ ትምህርት ተምራ የወጣች ይመስለኛል። በእርግጥ ነው በጨዋታ መካከል ቁጭ ብላችሁ ምን እንደምታወሩ አታቁትም፣ ድንገት ልትሳሳቶች ትችላላችሁ። ግን ደግሞ በሚዲያ ሲሆን መጠንቀቅ አለብን። እንኳን እነሱ አይደለም በጣም በብዙ ሺ ተከታይ ያላቸው ሰዎች አይደለም፣ ለነገር ሲባል በጣም ብዙዎቹ ናቸው። እንግዲህ ሪከርደሮች፣ በጣም ብዙ ሪከርደሮች አሉ። አንዳንዶቹ ክፋትን የሚያደርጓሉ፣ አንዳንዶቹ ደግሞ ሳያስቡት ክፋት ነው ብለው ሳያስቡ መሳቁን ብቻ ስላዩ ፖስት የሚያደርጓሉ። በኋላ ይዞ የሚመጣውን መዘዝ የሚያቅ የለምና። ጃኒ በእንባ ነው ስትፈታ ሁሉም የድሬዎች ሽቲ ለባሶች ነበሩ። ሙሉ በሙሉ ማለት ይቻላል ሙሉ ሽቲ ለባሽ ነው የነበረው ፍርድ ቤት እና ተፈትታለች። በነገራችን ላይ ደግሞ ጃኒ እንግዲህ ስሜን ገብሩ ጃኒ ወይም ስመኝ ገብሩ እያልን ነበረ ስንጠራት የነበረው። የጃኒ ሙሉ ስሟ ጃኒ ገብሩ ሆኗል። እንግዲህ ስሟን ከስመኝ ወደ ጃኒ አስቀይራለች ማለት ነው። ስመኝ ገብሩ የድሮ ስሟ ነው፣ በፍርድ ቤት የመታወቂያ ስሟም ጃኒ ነው። በነገራችን ላይ ከጃኒና ከስመኝ የትኛው ይሻላል? ለእኔ ስመኝ ትርጉም አለው። የጃኒን ትርጉም ስለማላቀው ስመኝ ግን በጣም ደስ የሚል ስም ነውና ዙሮ ዙሮ እሱ አይደለም ግን የድሬ ሰዎች ትለያላችሁ ለማለት ነው በእውነት ትለያላችሁ ፍቅራችሁን እንዴት እንደገለጻችሁ የሄዱትን ቲክቶከሮች እንዴት እንደተቀበላችሁ በወሬ ብቻ አይደለም እኛ ድሬዎች ፍቅር ነን ብላችኋል ፍቅራችሁንም እውነት አሳይታችኋልና ልትመሰገኑ ልትከበሩ የሚገባችሁ ናችሁ ከዚህ በፊትም ብያለሁ የከሰሷት የድሬ ከንቲባ ነው፣ የድሬ ፖሊሶች ናቸው፣ በዛ ነው የምትታሰረው ምናምን ሲባል እንግዲህ ስለ ድሬ ከንቲባ በጣም ብዙ ነገሮችን ነው የምንሰማው። በጣም መልካም እንደሆነ ነው የምንሰማው። ስለ ድሬ ህዝቦች በጣም ብዙ የተለያዩ ነገሮች ነው የምንሰማው። እና ይቅርታ እንደሚያደርጉላት ሙሉ ተስፋ ነበረኝ። ሆኖም ይቅርታ ተደርጎላት ጃኒ እንግዲህ ተፈትታለች። ከዛ በተረፈ እንግዲህ ቲክቶከሮች በተለይ ላይቭ ስትሪም የምታደርጉ ቲክቶከሮች በጣም እየተጠነቀቃችሁ፣ በጨዋታ ማዕከልም ይሁን ተናዳችሁም ይሁን በቃ ስራችሁ እስከሆነ አንድ ሰው ስራውን ሲሰራ ተጠንቅቆ መስራት አለበት። በእርግጥ ነው ስህተት ይኖራል፣ ግን በተለይ ደግሞ ይሄ ማህበረሰብን ህዝብን የሚሳደብ ነገር ወይም የሚያንቋሽሽ ሃይማኖትን፣ ዘርን የሚነካ ነገር ባትናገሩ፣ ተጠንቅቃችሁ ብትናገሩ መልካም ነው። በእርግጥ ነው ጃኒ የተናገረችው ነገር ቢያስቀይምም፣ ከሷ የበለጠ በጣም ብዙ ብዙዎች አሉ። ቁጭ ብለው ስድብ መለያቸው የሆነ ማህበረሰብን የሚያንቋሽሹ ራሱ አዲስ አበባ ላይ እየተቀመጡ በጣም ብዙ አሉ። ለዛም ይመስለኛን፣ አብዛኛው እንዴ ጃኒችን ተናግራ ታሰረች። በጣም ብዙ የሚሳደብ ሰው አለ አይደል? እንዴ ጃኒን በዚያ አናቃትም። ጃኒን ምናቃት? ወጥታ ሀግ በማድረግ በእርግጥ ነው በግል ይሰዳደባሉ። አሁን ላይቭ ላይ ተቀምጠው አንዷ ከአንዷ ጋር ሲጣሉ ይሰዳደባሉ። ግን ማህበረሰብን ስትሰድብ አይተናናቅም። እኔ ለራሴ አይችላቅም እማቃት በየሀገሩ እየዞረች በተለያዩ ክልሎች እየሄደች ሰውን ሀግ ስታደረግ፣ አሁን ደግሞ በቅርብ ያየሁት ነገር የተለያዩ ስጦታዎችን ስትሰጥ ነው ያዩዋት እና በጣም ነበር ያዘንኩት። በልጅነቷ እንደዚህ አይነት ነገር መሆኑ በእርግጥ ነው ተምራ ትወጣበታለች ከዛ ደግሞ የበለጠው ትልቁ ነገር ደግሞ የድሬን ፍቅር አሳይታበታለች። እውነት ለመናገር እኔ አሁን ድሬዎች ፍቅር ነን ሲሉ ሁሉም እኛም ፍቅር ነን ነው የምንለው። ማንም ፍቅር ነው ሁሉም አካባቢውን ማህበረሰቡን ይወዳል። ማንም ሰው እኔ እንዲህ ነኝ አይልም። የሚታወቅበትን እሴት ነው የሚናገረውና እኛ ድሬዎች ፍቅር ነን ሲሉ በተግባር ያሳዩ ፍቅር ነን ብለው በወሬ ብቻ ሳይሆን በተግባር የገለጹ ፍቅሮች ናቸው። ጃኒ እንግዲህ ተፈትታለች ጓደኞቿም ደስታውን እያበሰሩ ይገኛሉ። በጃኒ በጣም ብዙዎቹ በጣም ብዙዎቹ ተጣልተዋል። በተለይ በቲክታክ በጣም ብዙዎች ናቸው የድሬ ልጆች ራሱ ተጣልተው የነበሩትና እንኳን ደስ ያለሽ የእሷ ተከታዮች እንዲሁም ደግሞ እሷ ከእሷ ጎን የነበራችሁ እንኳን ደስ ያላችሁ። ከዛ ውጭ ግን አይ መታሰር አለባት እሷ እንደዚህ ነች ስትሉ የነበራችሁ ፍቅር በውስጣችሁ የጠፋ እንኳንም ደስ አላላችሁ፣ ወደፊትም ደስ አይበላችሁ። አንድ ሰው ጥፋት አጥፍቶ በተለይ ደግሞ ሳያስበው ሳይዘጋጅበት የሚያጠፋ ስተት ያለ ነው የሚፈጠር ነገር ነው እና ለዛ ነገር ይቅርታ ማስተማርን ሳይሆን ክፋትን ልታስተምሩ የነበራችሁ እንኳንም ደስ ያላላችሁ። እሷ ተፈትታለች። እሷ ግን በስተት ነው፣ በአፎ ለምታ ነው። እንኳን መፈታት አለበት ይቅርታ አድርጉ ስትሉ የነበራችሁ በሙሉ እንኳን ደስ ያላችሁ። ጃኒ ተፈትታለች ለማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ እስከምንገናኝ ድረስ እግዚአብሔር አምላክ አገራችንን ሰላም ያድርግልን። እንደዚህ ለሁሉም ፍቅር የሚያስተምር ነገር በሁሉም ኢትዮጵያውያን ውስጥ ፍቅር በልባችን ይደርላለሁ። አመሰግናለሁ።